እሱ ብቻ ነው ቤት ውስጥ ያላችሁት? ሌሎች ልጆች የላትም? እናትየው አሏት ብዙ ልጆች አሉ ቤት። የሁሉ ልጆች ትሄዳሉ። አንቺ እነሱ ይህን ስታደርጉ ባለ ስራ ናቸው። ታዲያ ቤት አይቀመጡ ሁሉ ስራ ሲሄዱ እየጠበቃችሁ ነው የምታደርጉት። ማን የት ክፍል ነው የምታረጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? አቤት ልጁ ይጠጣል፣ ልጁ ያጨሳል። በምሰራበት ቦታ ነው መጥቶ የሚይዘኝ ማለት ነው? እኔ ሴት ልጅ ነኝ እና ዝም ብዬ እንደ ከብት ዝም ብዬ የተሰጠኝን እንድቀበል ነው የምትፈልጊው? በፍላጎት እና እኔ በፍላጎት ነው የሚል ቃል እየመረመርኩ ነው፣ ግራ ቀኝ እየጠየቅኩ ነው። እኔ እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቃለሁ እንዲገባኝ አንቺ ያለመመለስ መመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝንብ የተሰጠኝን የምቀበል ሰው አይደለሁም። እጠይቅሻለሁ። መጠየቅ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ? ታያለሽ እንዴ! እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ። እየተመነቃቀፍሽ ገብተሽ እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኢምባሲ እንኳን ከአንዴም ሁለት ወይጄ ሪጀክት አድርጎኛል አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ። እኔም ሴት ነኝ። ሁላችንም ዜጋ ያለነው ሰማንያ ፐርሰንት ሴት ነን እንዴ ታግሼ የጮኸች እየተመናቀረች ታግሼ ጉዳዩ እንዲገባኝ ጥያቄ ጠይቃታለን። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ፣ ኖ ወይ እንደዚህ ብሎ ነገር የለም። እውነት ያለ ፍላጎችሽ ተደርጎብሽ ከሆነ ኢምባሲ አለ፣ ይከሰሳል፣ ሰውየው ዲ ኤን ኤ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅሌት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲ ኤን ኤ አንቺም ካሳ ታገኛለሽ፣ ያለ ፍላጎችሽ ከሆነ ገባሻ? ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አደለ? ያለ ፍላጎትሽ ነው አደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አደለ? ተገደሽ አደለ? ለወራት አስገድዶ ነው አደለ? የእኔ ጥያቄ ፈርስት ኦፍ ኦል ደ ፈርስት፣ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምልጠሽ አልወጣሽ እና ቀጥታ ወደ ፖሊስ አልሄድሽም? ለምን ሰባት ወር ከአስራ አምስት ቀን ተቀመጥሽ? ለምን ለምን እርግዝና እስኪገፋ ዝም አልሽ? ለምን ነፍስሽን ለማዳን አምልጠሽ አልወጣሽ? ይህን ጥያቄ መልሽ ይለኝ። ለምን የመጀመሪያ ጊዜ ለምን እስኪደጋግመው ድረስ ጠበቅሽ? እሺ እናትየውስጥ ከመጣች በኋላ ለምንድን ያልነገርሻት ለእናትየው አከራይሽ በገንዘብ እስኪደራደር ሰላሳ ሺህ ሪያል እስኪደራደር ድረሴት ነበርሽ። ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋ የመጣሽ። ኋላ አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል። ብሩን ስላልሰጠሽ እኛ ጋ መጣሽ። በትክክል ሀቅ ካለሽ፣ እውነት ተደፍረሽ ከሆነ እኛ እስከ መጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለሁ። ድምፅ እንሆንሻለን። ትመረመሪያለሽ፣ ልጅሽ ይመረመራል። ፍትህ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝማ ይባላል። ለምን ጠየቅሽኝ ብላ ትጮኽብኛለች፣ ነርቨስ ትሆናለች። አሁን ሚዎችና ብታሽ መናገር ትችያለሽ። ጨርሻለሁ እኮ ህግ ቦታ ለምን አልሄድሽም? ሰውየው አረቡ እውነት አስቀምጦ ያለ ፍላጎትሽ ሲፈጽምብሽ ከነበረ አሁን ለምን አትሄጂም? የህግ ቦታ እናትከሹም ሰውየውን እኮ እኔ እኮ ተያያረቦች ቤት አልወጣ በፊት ነው። እኔ ሕግ አድርሱኝ አልኩት ግን እስካሁን ድረስ ነገሩን ያደረሰብኝ ያለሁበት የቤት አከራይ ነው። ነገሩ ተርፈንፍኖ እንዲቀር ያደረገብኝ ማለት ነው። እና በሰባት ወር ከአስራአምስት ቀን ነው ከቤታቸው ያስወጡኝ ማለት ነው እና መሶልያ ስጭን ያለውን ነገር ምሰጡር የራሳቸው መሆኑን እቤት አምነዋል ልጅየውም አምኗል እናትም ማውቃለች እና መሶልያ ሰው ካለች ስጭን ሲሉ የቤት አከራዬ ወንድሜ ነው ብዬ ሰጠውኝ ማለት ነው እሱን ከሰጠውት በኋላ ልጅየውን ታናገረ በኋላ ያለውን የተፈጠረውን አመነ ልጁ ማለት ነው ያመነበትንም ሪካርድ ቀድ ቀዳው ማለት ነው። ይህን ብር አምጣ፣ ሰላሳ ሺ ሪያል አምጣ ወደ ኢትዮጵያ ልጀቷን አስገባታለሁ ብሎ ሲለው እሺ፣ እኔ ደግሞ ወደ ሀገር መግባት አልፈልግም፣ ካመነ ልጁ ህጋዊ ሆኖ እኔ ለብቻ ቤት ይዞልኝ ይቀመጥ፣ ይህን ጠይቅልኝ ነበር ያልኩበት ሰዓቱ። ግን ሰውየው ብር ነው የጠየቀው። ብር ሲጠይቀው እሺ በቃ ሰጣለሁኝ አለ። ከይህንንም ካለ በኋላ ሰውየው ከቤታቸው ውጪ እኔ ከሰጠኝ ብሬን በእጅ ይስጠኝና አልገባንም። እኛ ምንም ልጅ እየሆነ አባቀ ራራይ በሰአቱ እኔ እንዳደረጉ ያድርጉኝ እንጂ አንድ ነገር ሳሊዝ አልወጣም አልኩኝ። ከዚያም በድንገት ነው አውጥተው ይሻራ ላይ እየጣሉ ማለት ነው አረቦቹ ቆይ እዛው እያለሽ ነው እንደወለድሽው። ከዛም ታክሲ አስኩኝ ወደ ነበርኩበት ወደ ከረቤ የገባሁኝ በሰባት ወር ከአስራ አምስት ቀን ነው የወጣው ከቤታቸው ማለት ነው። እሺ ሁሉ አዳምጪ። እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ

እንደውም እናቱ ናት። እናቴ ብዙ ጊዜ በተደጋጋሚ ጠይቃኛ ነች። መዳም እኮ ማለት እናቱ ታዲያ መዳምሽ አይደለች። እናቱ እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው እናቱ? እናንተ ይህን ስታደርጉ አታይም ወይ እኮ እንደው ጠየቁኝ። ግን ጠይቁኝ። ሰውዬው ይሄ ቤት አካሪ መሶድ እየሰጠሁት ዝም ብለሽ ውጪ ገሉሻል አለኝ እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? ሰባት ወር ከአስራ አምስት ቀን። እነሱ ቤት ሰባት ወር ከስንት ጊዜ ከአስራ አምስት ቀን ሰባት ወር ከአስራ አምስት ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል በተደጋጋሚነት ተፈጠረብኝ እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረ እቤት የለችም ሴትዮዋ ቤት ተቆልፎብኝ ይሄ ነገር ወር ከአስራ አምስት ቀን ድረስ ሴትዮዋ ተሳፍራ ነበረ የለችም እሺ እንደ ገባሽ፣ እዛ ቤት እንደ ገባሽ ወር ከአስራ አምስት ቀን እናትየው ተሳፍራ ልጅዬው ይህንን ነገር ሲያደርግ፣ ሴትዮዋ ከተሳፈረችበት ከወር ከአስራ አምስት ቀን በኋላ ስትመጣ ነገርሻት? አልነገር ኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ፣ እንዳትናገሪ ብሎ ነው ልጁ ያስፈራረኝ። ማለት ማርገዝሽ ከዚያም በኋላ እናቴቱትም ታመጣች። በኋላ ለመውጣት ሞክሬ ነበር ግን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ እንዳልወጣ ነው ያደረጉ። ኖ ኖ ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት ወርሽ ላይ ነው? አተናገርኩም ጭራሽ፣ ለሴትዮዋ አተናገርኩም። እንዳልነገር አስጠንቅቆኛል። ግን እቤት በኋላ ላይ ከአምስት ወር ከአራት ወር በኋላ እቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛን የልጅ ልጅየው እናቲቱ ጠይቀኛ ነ ይህ ነገር ከዳር አይደለም የተፈጠረ ነገር አለ ቤት ንገሪኝ፣ ምላኛ ነ ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አተናገርኩም። እሺ፣ ለቤት አከራዬ ነው የደረሰብኝ ችግር እንዲህ እንዲህ ነው ብዬ ከነገርኩት ከነገርኩት በኋላ ልጅ የተጠየቀው ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው ከሶስት ወር ካለፈ ነው ያወቅኩት። ሶስት ወር ሙሉ ፔሬድሽ ሲቀር እንዴት አልጠረጠርሽም? ሶስት ወር ፔሬድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ተጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አደለ ፔሬዱ የሚዛባው። ሶስት ወር በተከታታይ ፔሬድሽ አልጠቀም። ታዲያ ገና የመጀመሪያ ወር ፔሬድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይሄ ከፋርማሲ የሚሸጠውን ፋርማሲ አይደለም ማንኛውም ሱፐር ማርኬት ካርፎር ምንም የሚሸጠውን ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽ እራስሽን ለምን ሶስት ቱር ድረስ ሳታቂ ቀረሽ እንደዛ ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ ያንንማ ውስጤ ያውቃል ሚውትሽን ማብራት አቅቶሽ ነው ቅድም አረኔ ይቅርታኔ ሚዲያ ሰው አይደለሁ። ሚዲያ እንዴት እንደሚጠቀም ማላ ሰው ነ ባላ ተረጅኝ። ሀቢባ ምንም አላልኩም እኮ ማሪ። ያልኩት ሚዩትሽን ማብራት አቅቶች ነው ወይ? ያልኩት ሚዩትሽን ማብራት አቅቶች ነው ወይ ማለት ስድብ መስሎች ነው። ተረጅኝ አሁን ስለማላውቅ ነው። ችግር የለውም። ታዲያ ምን አልኩኝ? ሚዩትሽን ማብራት ስለማላውቅ ነው። እሺ ልንገርሽ ጉዳይሽን ኢምባሲ ይዘዋል። ትመረመሪያለሽ። ልጆች ደኒ ይመረመራል። ሰውየው አባት ከሆነ በህግ ይጠየቃል። ሰውየው ደፍሮሽ ከሆነ በህግ ይጠየቃል።